በትምህርት ሚኒስቴር በብርሃኑ ለጋ ላይ ቀውጥ የሆነ ተቃውሞ ሰልፍ። ውድና የተከበራችሁ የቻናላችን ተከታታዮች፣ አሰላሙ አሌይኩም ረህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮዎችን ፍጻሜ ድረስ አብራችን ሆኑ። ሰሞኑ በጣም አነጋጋሪ የሆነ በየጊዜ የአጼዎችን አስተሳሰብ በማስረጽ ህዝበ ሙስሊሙ በተለይ ሴት እህቶቻችንን ከትምህርት ገበታን ለማባረር የተለያዩ ስራዎችን በመስራት የሚታወቁ ግለሰቦች ዛሬ ደግሞ መልኩን ቀይሮ የአጼዎችን ስርዓት በተለያዩ መንገዶችን በህዝበ ሙስሊሙ ላይ በተለይ በሴት እህቶቻችን ላይ ጫና እየፈጠሩ ይገኛል። ይህን በተመለከተ የፌዴራል መጅሊሱ እንዲሁም ደግሞ የትምህርት ሚኒስቴር የሰጠውን መግለጫ በተመለከተ የሰጠውን መግለጫ ተመልክተን ነበር። ኑ ለጋ የተሰኘው ግለሰብ አስቀድሞ እንግዲህ በጣም አደገኛ የሆነ ሰው ነበረ። ይህን ያለው በነገራችን ላይ ትልቅ የሆነ ግለሰብ ገና የትምህርት ሚኒስትር ተደርጎ ሲሾን ጊዜ እንዲህ ብሎ ተናግሮ ነበር። እስቲ ወደኋላ ልመልስላችሁ ለመለስላችሁ። ይህን ንግግር ስሙት። እኔ ፐርሰናል የሆነ ወቀሳ ማንም ላይ ለማድረግ አልመጣሁም። ኤሪትሪያ በረሃ ላይ ብረት ይዞ ኮማንደር ነኝ ብሎ ሲያዋጋ የነበረ ሰው አምጥታ ትምህርት ሚኒስቴር ስትል ትምህርት እንደወደቀ አውቀዋለሁ። እናንተ እንደፈለጋችሁ የሽምቅ ቁያ ሳዋጋ ከረምኩ የሚል ሰው የትምህርት ሚኒስትር የምናደርግ ሰዎች፣ የሚገርም እኮ አገር ነው በእውነት እላችኋለሁ። ልክ ነው እንግዲህ የምታስታውሱ ከሆነ የሆነ ጊዜ ላይ ጉራጌ ዞን ላይ ተገኝቶ ብርሃኑ ለጋ ሂጃብ ይጠላል እንዲህ አያቴ ራሱ እኮ ሂጃብ ትለብሳለች ሙስሊም ናት አለ ይህን ነገር ሳክስ ነው በነገራችን ላይ እኛ ስለ አያተ ምናገባን አያትን አያተ ሙስሊም ካልሆነች ሙስሊሞች ትጨቁናለህ ማለት ነው ወይስ ምን አይነት አስተሳሰብ ነው ምናገባን አገባን እኔ ክርስትና ማከብረው ማለት ነው አጠገቤ ክርስቲያኖች ስላሉ ነው ኖ ኖ ሰው በሰውነቱ ማክበር አለብ ሴት ልጅ ደገችበት በተወለደችበት ሀገር ላይ ዲኑዋን ወይም እምነትዋን የሚያዛትን ነገር ሙሉ በሙሉ ለብሳ የመማር ሙሉ ነጻነት አላት። ያ ደግሞ ነጻነት የሰጣት ደግሞ በመጀመሪያ ሸሪዓዋ ነው ወይም እስልምናዋ ነው። ሁለተኛስ የፌዴራል መንግስቱ ህገ መንግስቱ ነው። ያ ህገ መንግስት ግን አንተ ጽሰ በተለያዩ መንገዶች ላይ ኒቃብ ሂጃብ ምናምን እያልክ ከራያው ያስቀመጠው ነገር አንተ ገብተህ እየፈተፈትክ ነበር። ለምሳሌ እንመልከተው፣ በኛ በኩል ከትምህርት ፖሊሲው ውጭ ምን ሰራው ነገር የለም። በትምህርት ፖሊሲው ሂጃብ መልበስ የተከለከለ ነገር የለውም። ሂጃብ ማንም ሰው መልበስ ይችላል። በንቃብ እና በሂጃብ መካከል ያለው ልዩነት ይታወቃል። የሴኩሪቲ ኢሹ ስላለው ሳው ማንነቱ ሳይታይ ትምህርት ቤቱ ውስጥ መግባት አደጋ ሊፈጥር ይችላል በሚል ከሱ ውጪ በሂጃብ ደረጃ እንግዲህ ይህን በተመለከተ ንቃብ ሂጃብ ብሎ ሆን ብሎ ለማባላት ነው። በነገራችን ላይ ይሄን በተመለከተ ዞን ላይ ጉንችሬ ላይ የተፈጸሙ ነገራቶችን አንዳንድ ሰዎችን ለመጠየቅ ሞክሬ ነበር እና ሆን ብለው ሙስሊም አባቶች ጋር እየሄዱ ኒቃብ የሚለብሱ ልጆቻችሁን እንዲያደርጉ ተቃወሙ፣ ከዛ ብር እንሰጣችኋለን ብለው እንዲ አይነትን ሴራ እየሰሩ ነበር። ሆን ብለው በሙስሊሞች መካከል አይደለም ይህ ኒቃብ የማይለብስ ኒቃብ የሚለብስ አክራሪ አድርገው ለመሳል የተለያዩ ጥረቶችን ሲያደርጉ ተመልክቻለሁ። በተለያዩ ቦታዎችን ያገኘሁት ኢንፎርሜሽን ያ ነው። ያ በተመለከተ ደግሞ ደስ የሚል ምላሽ የፌዴራል መጅሊስ የሰጠውን ምላሽ በጣም ነው ደስ ያለኝ። ተግባራዊ የሆነ ምላሽም መሆን አለበት። መግለጫውን ደግሞ እውን አባት አለን የሚያስብል አይነት መግለጫ ሆኖ አግኝቻለሁ። እስቲ እንመልከተው። ህጃ ብሎ የሚለዩ ሰዎች አሉ። ማን ነው የለላችሁ ይጎኛል። ድርሻ ነው። የሂጃብ ነው የንቃብ ነው? ሂጃብ ይፈቀዳል ንቃብ አይፈቀድም? ማን ነው የለያላቸው፣ ባላ ነው የትኛው የትኛው ሸሪዓ ፍርድ ቤት ነው የትኛው ደግሞ መድረስ ነው ንቃብና ሂጃብ ለይቶ የሰጣቸው? ይሰጣቸው ከየት እንደሚያመጣው አናውቅም። የራሱ ጣቃቀብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድነው ትርጉሙ? እጃ ምን እንለው አጠቃላይ ሁለመናው የምሰድር ማለት ነው፣ እንደ ሸሪያ አባባል። በዚህ ምክንያት ዛሬም አሁን ቀይሮ የመጣብን ከምንወደውና ከምናከብረው ትምህርት ቤታችን፣ በዚህ ምክንያት ልጆቻችን እንድገለሉ መፍቀዱ ይበቃል ብልን ዛሬ ወደዚህ ምክንያቱም እርግጠኛንን መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን ባለንበት ሰዓት፣ በአንድ ሴክተር በሁለት ሴክተር የምደርስብንን እንዲህ አይነትን ቆራጥ የሆነ መጅሊስ ነበር የምንፈልገው። ይህን ንግግር ግን መሬት ላይ እንዲወድ እንፈልጋለን። ይህ መግለጫ ሆኖ ብቻ ወይም ደግሞ የሳምን ጫጫታ ሆኖ ወይም ደሞ የሆነ በመግለጫ ብቻ ተወርቶ ንቁ ምናምን የሚታለፍበት አይደለም። አምሳ ፐርሰንት ሙስሊም ማህበረሰብ ነው ያለው። ባጼዎች ጊዜ ስማቸውን ቀይረው ሰዎች እንዲማሩ ነበር የሚደረጉት። ይህ ነገር የምናቀው በታሪክ የተቀመጠ እውነታ ነው። ያ ታሪክ የጻፈው ደግሞ ሙስሊም አይደለም። ሙስሊሞች ጫትን ቅመው ወደ ኋላ እንዲቀሩ ተደርገዋል። ኦኬ፣ ዛሬ ላይ የሰለጠነ ለሀገሪቱ ኢንቨስት የሚያደርግ ብቁ የሆነ ከሱስ የጸዳ ማህበረሰብን እንዲ ሙስሊም ማህበረሰቡን እንዲያፈራ አይፈለግም። ለምን ሲባል በጫት በተለያዩ ነገራቶችን የደነዘዘን ሙስሊም ማህበረሰብ እንዲፈጠር ነው የእነሱ አስተሳሰብ ያ አስተሳሰብ ግን ላይነሳ ቀብረነዋል። አስረግጬ ነው የምናገረው። ላይነሳ ማለት ነው ተቀብረዋል። ነጻነት ተሰጥቶታል። የትኛውን ቤተ እምነት ቤተ እምነቱን ያዘዘውን ስርዓትና ሕግን ይዞ ወይም ደግሞ የቤተ እምነቱን አለባበስ ለብሶ የመማር ሙሉ ነፃነት አለ። አክሱም ላይ በፍርድ ቤት ተፈርዶላቸው ይማሩ ተብለው በወንበዴዎች ግን ምን ተደረጉ? ተከለከሉ። ቅሬስ የሚባል ሰውዬ ተነስቶ የተናገረውን ሰምታችሁታል። እግረኛ መንገድ ላይ ዘፈን አለ፣ ኮንሰርት አለ፣ የተለያዩ ነገራቶችን እየተደረገ ማርያም ራሱ ተሸፍነ እያያችሁ፣ ለምንድን ነው ሙስሊም ሴቶች ተሸፍነው በጨዋነት እየተማሩ እናንተ የምትቃወሙ? እነነነነነነነነነነ እያለ ነበር። ይህ የመጨረሻ ድንቁርና ነው። ሙስሊም እህቶቻችንን ሂጃቧን በስርዓት ትለብሳለች፣ ኒቃቧን በስርዓት አድርጋ በስርዓትን ትማራለች። ኦኬ መጅሊሱ ደግሞ በዚህ ላይ ወጥ የሆነ አቋም አለው። ፖሊሲ ካለ ማስቀየር ለምን ተሳነው? ለምን ሌሎቹ አስቀይረዋልና ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደግሞ የመንግስታችን አላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ላምን እንደተፈለገ፣ መንግስታችን ወደ ምርጫ ፊቱን መልሶ እያስተባበረ በአለበት ይሄ አጀንዳ ሆኖ እንድነሳ ላምን እንደተፈለገ። ራሱ አናው እዚህ ላይ በርትቶ ይሰራል። እስከ መጨረሻ ማለት ነው። እኛ ምንፈልገው የነበረው ያ ነው። አባት ካለ እኛ እህቶቻችንን ማለት ነው ሌሎች ሴት ልጆችን እየተማሩ ሙስሊም እህቶች በሂጃባቸው ለዛው ደግሞ እኛን ላለመፈተን፣ እራሳቸውን ሰትረው የፈጣሪያቸውን ትእዛዝን አክብረው ልክ ማርያምን ተምሳሌትን አድርገው ሞዴል አድርገው የያዙ እህቶቻችንን አትማሩን ብለህ እንደፈለግ ማድረግ አችልም። ያለነው ትዌንቲ ዋን ሴንቸሪ ላይ ነው። ይህን ነገር አስረግጬ ነው የምነግራችሁ። እኔ ብቻ ሳልሆን ህዝበ ሙስሊሙ በአጠቃላይ የሚስማማበት ነጥብ ስለሆነ በዚህ አጋጣሚ እንድታውቁት እንፈልጋለን። የሆነ ጊዜ ዛሬ አምስት ነው አራት አመት አካባቢ ሄዶ ጉራጌ ዞን ላይ እንዴ እኔ አያቴ ራሱ ኩ ሙሴ ይ ሳክስ ተዉት፣ እዛ ተዉት። ሴት ልጅ ዳሌዋን ሼፖዋን ከዛ ቀርጿን ይህ ምናምኗ ሰውነቷ ማስታወቂያ አይደለችም። አሻንጉሊት አይደለችም። ሴት ልጅ ወርቅ ናት። ወርቅ ደግሞ ማለት ነው የትም ቦታ አታስቀምጠውም። ዋጋው ይረክሳል። አንድ ቆሻሻ ላይ ብታስቀምጠው ማለት ነው። ማንም ቆሻሻ ላይ ወርቅ አለ ብሎ አይፈልግም። ወርቅ ተደብቆ ነው የሚያዘው። ሴት ልጅ ደግሞ ከወርቅ በላይ ናት። እናት ናት፣ የምትወደድ ሚስት ናት፣ ሴት ልጅ ናት፣ እንዲሁም ደግሞ እህት ናት። ይቺ ልጅ ግን አትማርም ብሎ እዛው ደግሞ የትምህርት ሚኒስትር ሆነ መግለጫ ማውጣቱ በጣም ያሳዝን ነው። ይህ ህዝበ ሙስሊሙ መናቅ ይባላል። በነገራችን ላይ አላኩል ያህል በዚህ ጉዳይ ላይ በሰፊው ቪዲዮ የምንሰራ ይሆናል። አላኩል ያህል ለዛሬ ይህን እንኳልኳቸው። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።